አሰላሙአለይኩም ወራህመቱላህ ወበረካቱ የኢትዮጵያ ቤተሰቦቼ እንዴት ናቸው? ደና ናቸው? አይ እኔ በጣም ደህና ነኝ አልሐምዱሊላ። ሁሉም ሰላም፣ እኔ በጣም ደና ነኝ አልሐምዱሊላ። እንግዲህ ዛሬ በአዲስ ቪዲዮ ብቅ ነው ያልንላችሁ። ሁለት ሆነል ከጓደኛዬ ጋር ሁለት ሆነል። እንግዲህ መጣና መጣሁኝ ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋቸው እንዳይረሳ። በጣም በምርጥ ምርጥ ቪዲዮ እንመጣለን። ስለዚህ እንግዲህ አሁን ሰላም ትበላቸው፣ አናግረዋት ማለት ነው እሷም አውራቸው ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ደና ናችሁ ያላችሁ ወይ አልহামዱሊላህ ዘፍራከ እስቲ ዘያጫ ዘክረ እ ነው ምንድነው የሚባለው ላይክ ላይክ ሰብስክራይብ ነው ሚዲያ ላይ በስተ መጨረሻ የሚዲያ ሰው ካልወጣሽ ብላች ሰራተኛ መጣች፣ እና አበራቷት። አበራታ እስቲ አበራታት ነው አበረታቱንና ሰብስክራይብ አድርጉን። በአዳዲስ ቪዲዮ እንመጣለን፣ በደንብ እንሰራለን እላችኋለሁ። የመዳም ቅመሞች ነን እና በረታቱን። የመዳም ቅመም አይደለሁም። በእርግጥ እኔ ጋ ነው የምትሰራው። ሰው አንቺ ጋራ እንዲ ሰራ ልትክጂ ነው ልትክጂ ነው፣ ያድርግልሽ። እሷ እኔ ጋ ነው የምትሰራው እና ያው እኔ እንደ አረቦች ነው የምኖረው እዚህ ሀገር ማለት ነው። እና አልሐምዱላ የኔን ደግሞ ይስጣችሁ፣ ለእናንተ ለሁላችሁ ይህንን እድል። እሺ በልባት። እሺ በቃ ያው እንግዲህ ቀጣይ ምን ይዘንላችሁ እንደምመጣ አላቅም። ታንቺ አንቺ የእኔ አንቺ ጋርም ሰራ እዚ ንቅሽኝ እንዳልሆነ፣ አይ ንቅሽ አይደለም። ግን ያርግልሽ። የወደፊት ተስፋሽ ነው። ወደፊት ተስፋዬም ነው። ወደፊት ተስፋዬ ሳይሆን ያለውበት ነው ያለሁበት አንቺ የወደፊት ተስፋሽ ነው ይመስለኛል እ እንዴት አንቺ ጋ ነው የምሰራው እኔ። እናንተ እንደው ስታዩ ማለት ነው እኔ ያሰር ይመስላለሁ። ወላሂ እሷ ናት።